እኔ ይሄን ባላደርግ መርጥ ነበር። ቴዲን እንዲህ ባል፣ እንደዚህ ባላደርግ፣ እንዲህ ባል እናገር፣ ፊራን እንደዚህ ባላደርግ፣ በዚህ ደረጃ እኔና አንተ ሪሌሽንሺፓችን ይሄ አይደለም የሚለው ወርድ አፈርሜሽን እንሰጣለን። እውነቱን ቢኮዝ እውነት ነው የሆኔም ታውቃለን። እኔ በገሃድ ያየሁት በጣም የምትዋደዱ በጣም ጥሩ መንፈስ ያላችሁ ሰዎች ናችሁ። እና ያንን አፈርም የሚያደርገውን ኮንቨርሴሽን አድርገን ወደ መዝጋቱ ብንሄድ እና አሁን ቴዲ የጀመርከውን ታይምላይኑን እሱን በደንብ ፖርትሬ ስላደረገ ቴዲ ታይምላይኑን ፖርትሬ አድርግና አንኢንተራፕትድ ወደሚቀጥለው ክፍል እንደለፍ። ቀጥል ቴዲ። ቅድም እንዳልኩ ለመሰለ አንዳንዱ ከኔጋ አብሮ የነበር ነበር፣ ከመጀመሪያው ጀምሮ ሙሉ ያለም የሌለም፣ ከመሀል የገባም፣ ከመጀመሪያ የነበረም፣ መጨረሻ ላይ መጣም ሙሉ አውዱን መረዳት አለበት። ለዛ ነው አጠር ያለ እንትን የምሰጠው። የምትናገረው ንግግር ውሸት ነው ካልከኝ እንግዲህ በማስረጃ ለማስደገፍ እገድዳለሁ ማለት ነው። ምክንያቱም ሴሬስ ከሆነ ሴሬስ ነው። ውይይቱ ቀልድ አይደለም። በተረፈን ያንተ ላይ ነተብላ ስቆጠር ወይም ደግሞ ሻምፒዮን ለመሆን አይደለም። የሆነውን ነው የምናገረው እንደሚገባ ላይፍ ከነገረኝ በኋላ ሁለት ነገር ነው የተናገረው። የመጀመሪያው ሎየሬ መጀመሪያ ሬዲ ነው። ቀጥሎ ሎየሬ እንዳትገባ ብሎኛል አለ። ከዛ ፕሌል ላይ በስልክ አስገባኝ ሲለኝ አላስገባ አልኩት። እንደውም መጀመሪያ ለምን እሷ በቪዲዮ ስለምትመጣ አንተን በስልክ ማስገባበት ምክንያት የለም ብዬ ነገር ያሉዘው በስልክ መጨረሻ ላይ ታስታውሱ እንደሆነ ነው ዩኒ ባሉበት በስልክ ላስገባው ወይ ብያችሁ ነው። ኦኬ ግባ ካለ ብላችሁ በስልክ የገባው ማለት ነው። ይህም ቪዲዮ ላይ ሪከርድ የተደረገ ነገር ነው። ያናደደኝ ፓርት እዚህ ጋር ነው። በስልክ ገብቶ እየሰማ ነው። ካንደበቱ የሚጠቀማቸው ነገሮች ሰዎችን ዲስሪስፔክት ያደርጋል። እኔ ስለሚመጠነኝ አይደለም የመጣሁት ይላል፣ ይሙቅላችሁ ብዬ ነው ይላል። ቃል በቃል እሱ የሚጠቀማቸው ነገር ይህን ሲያዩ አድማጭ ተመልካቾች እዚህ ውስጥ ለምሳሌ ምሁር አለ፣ ያልተማረ አለ፣ ነጋዴ አለ፣ እብድ አለ፣ ብዙ ሰባኪ አለ፣ ፖለቲከኛ አለ ኮመንት ሁሉ አራት አሰድበን አሉ። ብዙ ሰዎች እንደውም ከገስት ላይ ወረዱ። ጓደኞቻችን ወረዱ ተናደው። ሆኒም ነበረ ተሙም ነበረ የኔ የግል ሰዎች ደውሎት፣ ምንድን ነው ይሄ ነገር አሉ። የሚጠቀማቸው ቃላቶች ሰው ይጎዱ ነበር በሰዓቱ እና ይህን ለሱ ነገርኩት። የምትናገረው ንግግር ሰው ስለሚጎዳ በአከብና ብዬ አወርጠናል በስልክ እኔ የጨመርኩት ነገር፣ አብራችሁ የነበራችሁ የምታውቁት ነው። ሶስተኛው ላይ ስንደርስ በውይይቱ ላይ ለምክንያት እንዳይመቹ እናንተ የምትፈልጉትን ሰዎች አስገቡን ያልኳቸው፣ ተምርም የሚደግፋትን ታስገባለች፣ እሱ የሚደግፉትን ያስገባል። በሱ በኩል እሱን ደግፈው የተከራከሯሉ፣ በተምር በኩል ደግሞ ተምርን ደግፈው የተከራከሯሉ። የኔ ኃላፊነት ከሶስት አይበልጥም እኮ ቤቱን መምራት ነው፣ እንደየአስፈላጊነቱ ጥያቄ መጠየቅ ነው ኢንተራፕት እንዳይደራረጉ ቴምፖ መቆጣጠር ነው። ሌላ ነገር የለኝም። ይሄ ለፖለቲከኞችም በተለያዩ ሁኔታዎች ሳዋ ይሄን ነው የማደርገው፣ የኔ መርህ ነው። ከወጡ በኋላ ከፖለቲከኞች አሁን እንኳን ተለውቷል። ፖለቲከኞች እንኳን እንደዛ አይለኝም፣ ግን በማህበራዊ ጉዳይ ስላላወቁኝ ከወጡ በኋላ አስገደለኝ ትናስባለኝ ነጥብ ሲያዘብኝ እንደዚህ ያለ እንዳይሉ ለምክንያት እንዳይመቹ ለማድረግ ነው የሚያደርገው። ስለዚህ እነ ሙሌ እሱን ወክለው በወር ሰላሳ ሺህ ይሰራል። በወቅቱ የትራክ ዋጋ ትክክል ነው፣ ፍራው ያደረገው ነገር ትክክል ነው እውነት ነው ምናምን ብለ ደግፈው ተናገሩ። እነ ማህሪ ማህሪ ኤርትራዊ ሊሆን ይችላል፣ ግን ቢዝነስ እስከሆነ ድረስ መስሎን ጋር ቢዝነሱን የሚያውቅ ሰው ኬንያዊ የሚሆን ጅቡቲያዊ የሚሆን ማንም ሰው ለገብቶ ሀሳቡ ሊሰጥ ይችላል። የምናወራው በትራክ ዙሪያ እስከሆነ ድረስ እና መሀሪም ገባ ለአዘቦት ቀን ወዳጃሞች ናቸው። አይ ፌር አይደለም አለ። ተሙም የራሱን ሀሳብ ተናገረ። ዮናስም የሚያውቀውን ነገር ተናገረ። በዚህ ሁሉ መሀል ዘግተነው እንደገና ኢንቮይስ ሊያሳይ ቀጠሮ ያዝን ማለት ነው። ኢንቮይሱ ጋር ስንደርስ እሱ ያለው ኦክሽን ሄጄ ማርቲን ቴይለር የገዛውበት ቦታ ላይቭ ገብቼ አሳያቸዋለ ነው ያለው። ሁ ቃል በቃል አለ። መኪና አቁሜ ወደ ቤት ልገባ ስል ደወለልኝና ኖቨምበር ስድስት ነበር የተቀጣጠር ነው ይኸው ኦክሽን ያለት ማርቲን ቴለር ነኝ ያለትና በቃላይ መሰረት ተገኝቻለሁ ልገባ ነው ምናምን አለ። እኔ ገና ከመኪና እየወረድኩኝ ነው። ምኑ ከምኑ ነው የሚይዘው የላክልኝን ኢንቮይስ በዛ ሰዓት ምኑ ከምኑ መረጋጋት አለብኝ። እኔ ቤት ና አለኝ። ዘንድ ሳስበው እሱ ተጠርጣሪ ነው በህግ ቋንቋ። ስለዚህ ገለልተኛ ቦታ ላይ ነው መገኘት ያለበት። አንተ ጋር ከመጣን ብሎክ የተደረጉ ሰዎች ሊኖሩ ስለሚችሉ በነፃነትም ሊያወሩ ስለማይችሉ በቃ ኔጋ ነው የተጀመረው። ኔጋን ጨርሰው እንጨርሰው፣ አንተ እዛው ሁን፣ እኔ ላይቭ ገባለሁ፣ ኔጋ ትመጣለህ አልኩት። በዚህ ተስማማን። ከዛ ላይፍ ከገባው በዚህ ተስማምተን ላይፍ ከገባው በኋላ በቃ በዚህ ላይ ተስማማ ነው፣ ሌላ ነገር የለም። ኢንቮይስ ልኩልኛል። አንድ ኢንቮይስ ሁለት ሰዓት ቱ ተሪ ፒኤም ላይ በቃ ይሄ ኢንቮይሱ። ላይፍ ገብቻለሁ። አስፈላጊ ጥያቄዎች ካሉ ተጠይቃለህ፣ ምናን ታበለ ምናን ብዬ ገባው። መምጣ ላለባቸው ሰዎች ኦኬ ነገርኳቸው፣ ገባው ከዛ በኋላ በተደጋጋሚ ይደውላል። እኔ ላይፍ ነኝ በተደጋጋሚ ይደውልልኛል። ከዛ የሆነ መጣ አልመጣም ብሏል አሉኝ። እንደ እንደሚመጣ እኔ ጋር እንደሚመጣ ተነጋግረን ነው አልመጣም ያለኝ። ለምንድን ነው ምናምን ሲሉ ቴዲቤ ተሰድቤ ያለው አውርተናል እኮ በስልክ እና አንድ እያለ ነው ከዛ የሆኔ አረባ ክህ ምናምን ብሎ ያመጧል እንዴትም አድርጎ እና ከዛ ጊዜ ጀምሮ ይገረመኝ ማለት ነው። ከመጣ በኋላ አሁን የሚያደረግነው ነገር ምንድን ነው? አንደኛ ህዝብ የሚያየው ነገር ከሆነ ድራማ ብሰራ ቲያትር ብታደረግ፣ በቃ ምንም ይሄ ህዝብ ከኛ በላይ ያውቃል። በቃ አሁን ምጠይቀውን ጥያቄ ብቻ አይደለም መጠየቅ እየተገባህ ያልጠየቀውን ጥያቄ ሁሉ ህዝቡ የሚዋይበት ዘመን ላይ ነው ያለ። ነው ሆን ብሎ ነው ለመዝለል ስለፈለገ ነው እንጂ ይሄን ጥያቄ መጠየቅ ነበረበት፣ ምናምን እያሉ ሰዎች እኮ የሚዋዩት ከኛ ቀድሞ ሄደዋል። ኢንቮይሱም ከመጣ በኋላ ጥርጣሬ የሚፈጥሩ ነገሮችን መጠየቅ ጀምርኩኝ እንደ ማንኛውም ሰው አንድም ቦታ ላይ ያመጣው ኢንቮይስ ፌክ ነው፣ ፎርጅድ ነው ምናምን አላልኩትም።